ሰላም ሰራል ይፈልጋለሁ። ስሜኝ፣ እኔ ቅጥረኛ አይደለሁም፣ እንደፈለግሽ አታዝዥም። የምትፈልገው ነገር እኮ እኔ ጋር ነው ያለው። ስለዚህ የምፈልገውን ስጠኝ፣ የምፈልገውን እሰጥሃለሁ። ይኸውልሽ፣ ይሄ የመጨረሻ ስራችን። ስለዚህ ቶሎ እንዲሰራልኝ እፈልጋለሁ። ተገናኙ። እዚህ ድረስ ያመጣችው እሷ ናት ማለት ነው። ዛሬ ማታ አንድ ነገር ይፈጠራል ማለት ነው። ትሁትን ካገኘ በማንኛውም ሰዓት ከአይናችን ይዟት ሊሰወር ይችላል። ቆይ በገንዘብ መደራደር ይቻል ነበር ግን ገንዘብ አይደለም የሚፈልገው ሰውዬው። እንዴት ነው ይህንን ማድረግ የሚችል? ትሁት ልታገባ እንደሆነ ማሳየት። ከማን ጋር? ከኔ ጋር። ማንተ ማግባት አችል እንዴ? ለምን ትሁት ልታገባ? እሱ ንፈልግ በጨረሻ ያሉ ቲናና የኔ ሰውዬ እዬ ይተዋወቃሉ። ስለዚህ የቲና ሴራ ነው። እኔ እንጃ አባዬ። ግን የሷም እርዳታ አለበት። ስለዚህ ኔ ዛሬ ማታ ወደ ውጭ ማንም ሰው እንዳይወጣ ቲና የዳንኤል እና የኤደን ጉዳይ በጣም አስጨንቋት፣ ልንጋባ ነው የጋብቻ ጥያቄን ተቀብለኛለች ስላላት በጣም ተናዳ እየፈጠነች የትሁትን ሰው በማግኘት አንድ ስራ እንድትሰራልኝ እፈልጋለሁ ትለዋለች። ቅጥረኛሽ አይደለውም እንደፈለግሽ አታዥኝም ብሎ ይመልስላታል። ያን ጊዜ የምትፈልገው ነገር ያለ፣ ከኔ የምፈልገውን ስራልኝ፣ የምትፈልገውን ልስራልህ ትለዋለች። እየውልሽ የመጨረሻ ስራችን ይሆናል ብሎ ሊሰራላት ተስማማ። ዛሬ ማታ ሁሉም ይጠናል። ይደናገጋል እደውልልሻለሁ። አለው ብለ ነገራት። እሺ ብላ ተስማምታ እየፈጠነች ወደ ቤት ተመለሰች። ሰላም ሰላም፣ የጨጨሆ ቻናል ተከታታዮች፣ ሰላማችሁ ባላችሁበት የዓለም ዳርቻ የበዛ ይሆንልኝ እያልኩኝ ትሁት ድራማ ክፍል 55 አሁንም እንደቀጠለ ነው። እስከ ዝግጅቱ መጨረሻ አብራችሁ ሁኑ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቲናም ቶሎ ነገሩ እንዲያልቅላት ፈልጋ በፍጥነት መልሳ ሄዳ ፎቶውን ታሳየዋለች። ይሄው ፎቶ ይሄ ነው እያለች ሰዎች እያሳየችው ነው። በቃ ዛሬ ማታ ይጠናቀቃል እያለ ጉዳት ሊያደርስ እንደሆነ ይነግራታል። ያን ጊዜ ግን ትሁት ወደ ሱቅ ወጥታ ስለነበረ ከኋላ ከኋላ እያየቻት ስለነበር ድንገት ከራሷ ካደገኘው ሰው ጋር ስትገናኝ ባይኗ በብረቷ ታያለች። አሀ እሷ ናት ማለት ነው፣ እዚህ ድረስ እያመጣችው እሷ ናት የምታግዘው ማለት ነው፣ እስካሁን ሴራዋን አናቅም ማለት ነው እያለች ትሁት በጣም ተናዳ ተበሳጭታ ተደብቃ እያየቻቸው ነው። የሚያደርጉትን ሁሉ አይታ ተከታትላ ወደ ጥቁሜ ሄዷን ወደ ቤት ትመለሳለች። ያን ጊዜ አባባ መንገድ ላይ ቆሞ እየጠበቃት ነበርና አባባ ቲናይኔን ሰውዬ እኮ ታውቀዋለች፣ አንድ ላይ ሆነው አየዋቸው። ዛሬ ማታ የሆነ ነገር እንደሚፈጠር እገምታለሁ ትሏለች። ደግሞ ጠንቋይ ሆነሽ ልጄ ምንድነው ደግሞ የሚፈጠረው? አይ አባባ፣ በደንብ ነው ፎቶ እያሳየችው ነበረ ብላ እውነታውንና የሆነውን ስትነግረው አባባ ለካስታታል ለኑራለች ማለት ነው፣ እየሸወደች ነበር ማለት ነው እያሉ እየተበሳጩ እንመለከታቸዋለን። ከዛም በራሷ ወጥመድ ራሷ ትገባበታለች። ችግር የለም። ዛሬ ማታ ማንም ሰው ከቤት እንዳይወጣ እቤት የሆነ ፕሮግራም አዘጋጅተን እናሳልፋለን ብሎ ሌላ ሐሳብ አባባ ያመጣል። ትሁትም በዚህ ተስማምታ እሺ ብላ ፕሮግራሙን እቤት እያደረጉት እንመለከታለን። ካሌብ ግን ከነ ኤደን እና ከነ ዳንኤል ሆኖ የትሁት ነገር አሳስቦት ይሄ ሰውዬ እኛ ባላሰብነው እና ባልጠበቅነው ቀን ጠብቆ ትሁት እንዲወስድብን ይችላል። ስለዚህ ምን ማድረግ ነው ያለብን እያለ እየጠየቃቸው ነው። በገንዘብ መደራደር አይቻልም ወይ ትላለች ሄደን። ሰውየው ገንዘብ አይደለም የሚፈልገው እሷን ነው የሚፈልገው። ስለዚህ በገንዘብ የሚሆን ነገር አይደለም። እንደኔ ግን በቃ ጋብቻ ፈጽመን ከዛ በኋላ አግብታለች ሲባል ሰልችቶ እንዲሄድ ማድረግ ይሻላል ብሎ ካሌብ ሐሳብ ያቀርባል። እንዴ እማን ጋር ታገባለች? ማንን ታገባለች? ብለው ይጠይቁታል። በቃ እኔ ጋር ነዋ ብሎ በሙሉ ልቡ ካሌብ ይናገራል። ያን ጊዜ አንተ እኮ አትችልም፣ ሰማንያ ያለህ ሰው ነህ። ስለዚህ ሌሎቹን ደግሞ ቲና ፍቃደኛ ልትሆን አትችልም ይሉታል። እሷማ እሻትልም ካላበደች በቀር እየተባባሉ ከዛ በኋላ እና ሌላ ሰው ማምጣት አንችልም፣ ምናልባት የውጭ ሰው። አይ እንደዛማ አይሆንም አለ ካሌብ። ያን ጊዜ ኤደን እና ዳንኤል እየተያዩ እርስ በርስ በካሌብ ሊስቁልበት ይጀምራሉ። እንደ ሱኳ ስቤ አይደለም ከውጭ የሚመጣው ሰው እንደኛ መሆን አይችልም፣ ችግር እንዳይደርስበት ብዬ ነው እንጂ በሌላ መንገድ አይደለም ብሎ ያስተባብላል። እኛስ ምናል እያሉ እነሱም ድጋሚ ይሳሳቁበታል። ምክንያቱም ትሁትን እያፈቀራት እና እየወደዳት እንደሆነ እያሳበቀበት እነሱም ጠርጥረውበት በዚህ እየተገረሙ እንመለከታቸዋለን። ቤተሰቡ ሁሉም በሚባል ደረጃ ቤት ውስጥ ቁጭ ብለው እየተጫወቱ ነው። ኤደን ከዳንኤል ጋር አፍላፍ ገጥመው እያወሩ ነው። ካሌብና ቴናም ጎን ለጎን ቁጭ ብለው እያወሩ ነው። ከዛም ከረጅም ወሬያቸው መሀል ቴና አቋርጣ የሰርግ ወሬያችሁን ነው አይደል ያወራቸው ያላችሁት ብላ እነ ዳንኤልን ትጠይቃቸዋለች። አዎ እያወራን ነው፣ በቅርቡ ልንጋባ ነው፣ እቅዳችንን እያዘጋጀን ነው አላት። እንዴ ቆንጆና እንዲያምር ለማድረግ እኮ አማካሪ ያስፈልጋል እያለች ነው። በያ ንገሬና እንዴ ዝም ብሎ የሰርግ ነገር በባዶ ሹክ ይባላል እንዴ? እያለች ወደ ራሷ ወጥመድ እያዘጋጀች ነው። ከዛም እና እንዴት ነው ብሎ መልሶ ዳንኤል ይጠይቃታል። እየጠጣን አንድ ሁለት እያልን ነዋ። ስለዚህ እንደውም ዛሬ ወተን ለምን አንጠጣም፣ ፈታ ነው። እኔ መስከር አምሮኛል እያለ እንዲሄዱ ኤደንንም ካሌብንም ዳንኤልንም በየተራ ተጠይቃቸዋለይ። ካሌብ እኔ ዛሬ መውጣት አልፈልግም እኔ ከዚህ ፕሮግራም ውጭ ነኝ ብሎ ራሱን ገለልተኛ ያደርጋል። ከዛ ኤደንም ዝም ብላ አተኩራ ታያታለች። ዳንኤል ግን እሺ ብሎ በቲና ሐሳብ ተስማምቶ ወጥቶ እንደሚጠጣ ይስማማል። ያን ጊዜ ትሁት ከቺችን ወጥታ መጥታ ዛሬ ማንም ከዚህ ቤት አይወጣም። እዚሁ ፕሮግራም አለ፣ አባይ አዘጋጅ ብሎኛል። ስለዚህ አንዳችሁም እንዳትወጡ ብላ ታዛለች። ቆይ ለምን አለች። እቅዷ እንደፈረሰባትና ዛሬ የሆነ ሰው ልታስወግድ እንደነበረ ቀጥራ የነበረችው ሰው በአባዬ ሀሳብ መሰረዙ ያናደዳት ቲና አላቅም ብቻ ግን እዚህ ፕሮግራም አለ ብላ ትሁት ትመልስላታለች። ያን ጊዜ ቲናም እየተበሳጨች ካሌብም ሲጠይቃት የምን ፕሮግራም ነው እያለ ሲጠይቃት እኔ አላቅም አባዬን እንጠይቀዋለን ብቻ ፕሮግራም አለ ማናችሁም እንዳትወጡ ሲባሉ ምንም ይሆን በቃ፣ እዚህ እናሳልፋለን፣ አንዳንድ ነገር ገዝተን እንምጣ ብለው ወንዶቹ ካሌብ እና ዳንኤል ገዝተው ሊመጡ ይወጣሉ። ቲናም እየተበሳጨች እየተናደደች እቅዷ ከሽፎባት እንመለከታታለን። የተናደደችው ቲናም ወደ ኪችን ትገባና ትሁትን አግኝታ አንቺ ዛሬ ደግሞ የምን ፕሮግራም ነው? ትላለች። እኔ እንጃ ዛሬት ፕሮግራም ማዘጋጀት አይቻልም እንዴ? አለች እኔ እንደሱ አላልኩም ምንን አስመልክቶ ነው ዛሬ ፕሮግራሙ የሚያመሹ ይመስልሻል አለ አዎ የሚያመሹ ይመስለኛል ትላለች ትሁትም ኤደንና ዳንኤልም እዚህ ነው የሚያድሩት ማለት ነው እኔ እንጃ ይሁን ይሆናላ ብላ ትሁትም ትመልስላታለች እና የቤተሰብ ፕሮግራም አልተባለም እንዴ እያለች መልሳት ትጠይቃለች አንቺ አይደለሽ እንደ ቤተሰብ አድርግሽ ያመጣሻል ወሬኛ ያልተጠየቅሽው ማን መልሻለች እያለች ኮስተርና ጠንከር ብላ ከድሮ በተለየ ትሁትን እያመነጫጨቃቻትና እየሰደበቻትም እንመለከታታለን እናም ተናዳ ጥላት ወጣች። ትሁትም ፕሮግራሙን እያዘጋጀች እንመለከታቸዋለን። ሀሳቧ ያልተሳካላት ቲና ግን እየተበሳጨች ወደ አደገኛው ወደ ትሁት ሰው ፈጥና ትሄዳለች። ያን ጊዜም በራንኳኳች ማነው? ማን ነው ተባለ። እኔ ነኝ አለች ግቢ ተብላ፣ ምን ሆንሽ አላት። ፊት ለፊት ሲያያት ያቀር ነው ያሰብነው አልተሳካም፣ ዛሬ የቤት ማንም አይወጣም ፕሮግራም አለ ብላ መርዶ ትነግረዋለች። የምን ፕሮግራም? ፕሮግራሙ መጠጣለው? አዎ። እና ስራችን መስራት እንችላለን። እንዴት? እኮ ሁሉም ሰክረው በተኙበት ያን ጊዜ በትራስ አፍኜ እገለግለዋለሁ ብሎ አዲስ ስራ አዲስ እቅድ ይነግራታል። እንዴ ሰው ቢነቃብንስ? እንዳይነቁ እንዲሰክሩ የማድረግማ ያንቺ ስራ ነው ብሎ ያዛታል። በዚህ እየተስማሙ ይመስላል። ቀጠሮም ለማታ ተስተካክሎ ይህንን ሊያደርግ እሷም ምሽ ብላ ተስማምታ ወደ ቤቷ ተመለሰ። ቤተሰቡ ምሽቱ መጥቶለት ፕሮግራሙን ቤት ውስጥ እያሳለፉ ነው። ሁላቸውም የሚጠጣውን ወይን ይዘው እየተጫወቱ ባለበት የሳቃቸው ጨዋታቸው እያማረ ሁሉም በየተራ እያወሩ የሳቃቸው የደስታቸው ምንጭ አድርገው እንመለከታቸዋለን። ቲና ግን የውሸት ፈገግታዋን እያሳየች እነሱ እንዲሰክሩ ለእያንዳንዳቸው ቶሎ ቶሎ ቢራ እየጨመረች እንዲጠጡ ታደርጋለች። ለሊቱ እየገፋ ሲመጣ እየደክማቸው ሲመጣ ያን ጊዜ በዛ ውድቅት ለሊት ሁሉም በየምኝታቸው ይሄዳሉ። ቲና ግን ስራዋን ምክሯን አስባለች ና እየጠበቀችው ነበርና የትሁት አደገኛው ሰው እንዳቀደው በትራስ አፍኖ ለመግደል ወደ ቤት በዛ ሌሊት እየመጣ በር ከፍታለት እያስገባችው እያለ የዛሬው ትዕይንት አለቀ። ሰላም ሰላም! የጨጨሆ ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ እያልኩኝ የዛሬውን ዝግጅታችን በዚህ አበቃን። ቀጣዩን ይዘን እስከምንመጣ ሼር ኮፒ ሊንክ ላይክ በማድረግ ለሌሎችም አዳሱ እንላለን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን። ጨጨሆ ዩቲዩብ